ከፋና ቴሌቪዥን የዕለተ አርብ ፋና ዘጠናችን እንደ ቀጠለ ነው። የተወደዳችሁ ተመልካቾቻችን አብራችሁን ስላላችሁ እጅግ አርገን እናመሰግናለን። ወደ ሌሎች ጉዳዮቻችን አለፍን። የተባበሩት መንግሥታት የኢንዱስትሪ ልማት ድርጅት በኢትዮጵያ የማር ምርት ጥራትን ለማስጠበቅ የሚያግዙ የላብራቶሪ ግብአቶችን ድጋፍ አድርጓል። ድርጅቱ ድጋፉን ያደረገው ከኖርዌ መንግሥት ጋር በመተባበር ነው። ባለፉት ጥቂት ዓመታት በግብርና ዘርፉ በተለይም በማር ምርት ከፍተኛ የሆነ እድገት እየታየ መምጣቱም በድጋፍ ርክክብ ወቅት ተገልጿል። እነዚህ ምርቶችም ለገበያ ከመቅረባቸው በፊት የተስማሚነትና ምዘና ሂደቶችን እንዲያልፉ የሚደረግ ሲሆን የተደረገው ድጋፍ ጊዜና ውጪ ቆጣቢ በሆነ መልኩ የማር ምርትን በጥራትና በብዛት ለሀገር ውስጥም ሆነ ለውጭ ገበያ ማቅረብ የሚያስችሉ መሆኑ ተገልጿል። የግብርና ምርቶች እና ግብአቶች የሚፈተሹበት ላብራቶሪ አለ። በዛ ላብራቶሪ ውስጥ አንዱ የሚፈተሸው የማር ምርት ነው። የማር ምርትን ጥራት ለማረጋገጥ መሳሪያዎቹን ለመጠቀም የሚያስችሉ የተለያዩ ስታንዳርዶች፣ ጋዞች የሚያስፈልጉ በዩኒዶ ድጋፍ ተደርጎልናል። ማንኛውም ወደ ውጭ የምንለካቸው የማር ምርቶች በእነኝህ ላብራቶሪዎች ተፈትሸው በዓለም አቀፍ ገበያ ተቀባይ እንዲሆኑ የሚረዳ ድጋፍ ነው ማለት ነው። ምርትና ምርታማነትን እናሳድጋለን ስንል ጥራትን መሰረት ባደረገ መስራት መቻል አለብን ነው። ጥራትን መሰረት አድርገን ስንሰራ በሀገር ውስጥ ንጹህ ማር ለኅብረተሰባችን ተደራሽ እናደርጋለን። በተጨማሪም በዓለም ገበያ ላይ የተሻለ ተወዳዳሪ የሆነን እንቀርባለን በሚል ታሳቢነት በዚህ በጀት ዓመት 300 ሺህ ቶን ማር ለማምረት እየሰራንና ከግማሽ በላይ አሁንም በስምንት ወሩ እያሳካን ያለንበት እቅዳችንን የምናሳካበት ቁመና ላይ እንዳለን ለማየት ያለበት ሁኔታ ነው ያለው። ድጋፉን ያስረክቡት በኢትዮጵያ የኖርዌይ አምባሳደር ስቲያን ክርስተንሰን የኢትዮጵያ የማር ምርት እጥራትን ለማስጠበቅና ገበያ ተደራሽነትን ለማስፋት እንደሚያስችል አመላክተዋል። በኢትዮጵያ ባለኝ ቆይታ ያስተዋልኩት በጣም ጣፋጭ ማር እንደሚመረት ነው። ይህንን የማር ምርት ደግሞ ጥራቱን በሀገር ውስጥ በማረጋገጥና እሴት በመጨመር ለውጭ ገበያ ለማቅረብ የሚያስችል ድጋፍ ነው ዛሬ ያደረግ ነው። ኖርዌይን ጨምሮ በአውሮፓ ሀገራት ከፍተኛ የማር ፍላጎት አለ። ኢትዮጵያ ይህንን ገበያ ለመጠቀም ትልቅ እድል ይፈጥርላታል።